ቦዲ አዶናይ ጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነገራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ኦነስትሊ፣ የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። ኤንድ አንዳንድ ሰው መረዳትም አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማቸው ውድቀት የምትፈልጉት? አንዳንዶቻችሁ ላይ ምን አድርጌ ነው ገባቸው አለ። ምንም አላረኩኝም፣ እውነት ለመናገር ምንም። ለምንድን ነው? ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም ነው። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን? በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው፣ እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው። ኖ ኖ እያልኩኝ ማለት ነው። ቢኮዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ቱኤፍ ሪል እስቴት ነው ፕሮፐርቲ የሰጣችሁት የአስር ሚሊየን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው እሱ ምንድን ነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል ሰው አሁን ወደዛ ታላቁ ሩጫ ስመጣኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ ሚን በጣም ደስተኛ ነኝ ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ ሲደብረኝም አይታችሁ አታቁም። በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ መሮጥ ፈልጋለሁ፣ ምናምን ኤን ኦልሶ ምን ምን ያደርገዋል ይሄ መሰላችሁ። እኔ አሁን ብዙቻችሁ የመሰላችሁ ማለት ነው ጠላቶች ኖሮዊ ምናምን በቃ ለመጎረር ምናምን፣ ወይም አስባችሁት ነው። እኔ ግን ጋይስ፣ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው። እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ ወደ አዶና ይመጣሉ። እኔም በፍቅር ነው ማስተናገዳቸው ዩ ኖ ሶስት ሰው፣ አራት ሰው፣ አምስት ሰው፣ አስር ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባቸው አሁን ያለሁበት ደረጃ ነው እንግዲህ ይሄ። ምንም ማድረግ አልችልም ጋይስ ዲናይ ማድረግ አልችልም። መካድ አልችልም። ያለሁበት እውነታ ነው ይሄ እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው፣ ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። አይ ዶንት ኬር። ግን ኤኒዌይስ የክቡር ኃይለ ገብረ ስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ፣ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ፣ እና ለሴፍቲ አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ፣ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ እምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ ዋጣለሁ ማለት ነው። ገባቸው አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ነው እናቴ ያለችኝ እሱ ነው አባቴ ያለኝ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ ነው እናንተ ደግሞ እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምን ተአምር ማለት ነው ሁለተኛ ነገር ደግሞ ጫማ አታላካኩኝ ጫማ ተለካካ በዚህ ያደረገ ተወዳደረ ያ ሳይዝ አንተ እንደዚህ ሆንክ በዚህ ወጣ በዚህ ገባ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር እኔ አዶናይ ነኝ ኦኬ ቲክቶከር ነኝ ስም ስጡኝ ከፈለጋችሁ ዩቱበር ዩቱበር ነኝ ስም ስጡኝ የፈለጋችሁ ስም ማውጣት ትችላላችሁ ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ